እንደው ካይን ያውጣት፣ እሰይ ካይን ያውጣት። አደገችልን ቤታ፣ ልደቷ የሚከበራት የሻወር ስትወጣ ማድረግ ያለ እኔ ቤታ ቤታ እኮ በቲሸርት ነው የሚያደርገው ከሻወር ሲወጣ። ወይኔ ጆሮ ጌጤላት